ይቺ የምናያት ዱንያ የበፊቷ ዱንያ ነች። ምኗም አልተቀየረም። በል ቁሉቡና ሄ ለቲ ተገየረት። እንደ ልቦቻችን ናቸው የተቀየሩት። በፊት ላይ እንግዳ ሲመጣ አህለን ወሳህለን እንል ነበር። ላኪን አሁን ላይስ ከመምጣት በፊት ደውል እንላለን። በፊት ላይ አልጃሩ ቀብለ ዳር እንል ነበር። ጎረቤት ከአጥር ይቀድማል እንል ነበር። አሁን ግን አንተም ራስህን እኔም ራስ ይልቻል እንላለን። በፊት ላይ አልአቃሪቡ አህባብ እንል ነበር። ዘመዶቻችን ወዳጆቻችን ናቸው እንል ነበር። አሁን ላይስ አልአቃሪቡ አቃሪብ ዘመዶቻችን ጊንጦች ናቸው እንላለን። በፊት ላይ ተሰብስበን በዙሪያዎቻችን ስለሌሉ ሰዎች እንጠይቃለን። እንትና የት ሂዶ ነው፣ እንትና የት ጠፍቶ ነው ብለን ተሰባስበን እንጠይቃለን። አንድ ላይ ተሰባስበን ቴሌቪዥናችንን እያየን በፈገግታ በመካከላችን ላይ ስላለው ችግር እናወራለን። እርስ በእርሳችን በጣሙን ነበር የምንዋደደው። ለተንኮል ጊዜም አልነበረንም ነበር። ለምን እንደሆነ ታውቃላችሁ? አኽላቃቸው የሚገራርሙ የሆኑ ሰዎች ናቸው ያሳደጉን።